ገና ድራማው ሲጀመር በምንድን ነው የተጀመረው? ላስታውስ። ገና ድራማው ሲጀመር እኔ ታምሜ የዛሬ አመቱን ቪዲዮ ለቀክ። እኔ ታምሜ ማንም ከጎኔ አልነበረም። በቃ የሆነ ቀባ ከእሷ ጋር እንደተጣላ ለማሳወቅ ነው ትልቁ ፖይንት እንጂ ታመህ ማንም ከአጠገብህ አለመቆሙ አልነበረም ትልቁ ፖይንት። ትልቁ ፖይንት ምን ነበረ? ከኤክራም ጋር መጣላትህን ማሳወቁ ነበር። ፓራግራፉ ላይ ምንም ትዳር የለኝም የፍቅር ግንኙነት የለኝም አልክ። እሺ ምናምን ደወልኩለት ላ ወይስ ያንን ቪዲዮ አይቼ ወዲያውን የደወልኩለት አሁን የቅርብ ጊዜ መስሎኝ። እሺ ቀጥልአለ አያትሽ ነኝ ሚዲያ ላይ ደንቆሮ ስለ ለሪከርድ የምታወሪ ወሬ ማለት ነው። አያትሽ ያቋልበልስን እሺ ስሚኝ ል እዚህ ጋር ወላሂ ጓደኛ ስለሆንሽ ስለማቅሽ ሪከርድ

የመጀመሪያው ስትገባ እየተናገረችው ንግግር ሰምታችሁታል። ቪዲዮ እንስራ፣ ባለፈው ያልከኝን፣ ባለፈው ያልኳት ምንድነው፣ ይሄ ድራማ ኮንተንት እንጽፋለን፣ እንቀንሽ፣ ምንድነው ቪዲዮን ስራ፣ ደም ብለኝ የጀመረችው ወላሂ። ከዛ በኋላ ነው አሁን ሰው ገባላት ነው። እንደማመጥ እንደማመጥ አልኩት። ሲጀመር ምን ሸሽ ሰላችሁ? አንተ ግን እንድንጣላ ፈልግ ያፈልጋል። አረ፣ ከሴት ጋር አይደለም ጀለሲ ጋር ነው። ወይ ጉዳይ ራምዚ፣ ምንድነው ራምዚ? አረ ከሴት ጋር አብዛኛው ከሴት ጋር እመስልኩት እንጂ እኔ ግን ከብዙ ሴት ጋር ለምን ትሰራለህ? የሚለው ጥያቄ አንደኛው መልሴ ምንድን ነው? ብዙ ሴት ስለማላቅ ነው። ከዛ በኋላ ቦክስ ያደርጉልኛል።

አልተጣላንም ጋይስ፣ አልተጣላንም፣ ግን አብረን መስራት ስለማንችን ድራማ ኮንተንት የምሰራው። እሺ፣ ባቡል ሀይረ ነው። ዛሬ ግን ኮመንት እንዳለ ባቡል ሀይረን ፎሎ አድርጉት። እንትን ከሆነ ስለ ጉዳይ እኮ ለውቀው ብዬ ነው። ዘገምተኛ ሴት አታስገባ ወይ? ጉዴ እናንተ ጀለሴ ናት፣ ወላሂ ቪዲዮ ስራ ብላ አለ ቆንጆ

በባህር እሺ፣ ረምዚ ነው እንዳለ ኮሜንቱ አለ። ራምዚ ሪሲትን ፎሎ አድርጉሺ ምርጦቼ፣ ሰው እናስገባ። በቃ ኢንቦክስ አንብበሽ ስለ ቅድማ ልጅ ስለምንም እንዳታወሪኝ እሺ። ጋይስ ታውቃታለሁ፣ ሀሳቧን ስለማውቅ ምንም ወሬ አልፈልግም። ሴቶች ብር ይወዳሉ። ያው አገባችበት እኮ ባለሀብት። እባክህ ልክ ናት እኮ ግን እንዴት ስለምትወድ ሳይሆን ስለሚያስፈልጋት ነው። ሴት ልጅ ልክ እንደ አበባ ናት። ቶሎ ትፈካለች፣ ቶሎም ትጠወልጋለች። አረ በስማም! ደግሞ አንተ ስታሽቀብጥ አይን የለም። በስማም! እሺ ቆይ አንድ ጥያቄ ላጠይቀ። እሺ አንተ ቆንጆዬ እህት አለች ፍቅር ብላ ድሃ አግብታ ከምትጎሳቆለብህ ሀብታም ከምታገባ ይቱን ትመርጣለህ? እሱማ ሀብታም ብታገባ ነው የሚሻለኝ። በቃ ሁሉንም እንደ እህት ማሰብ እኮ ነው። ኢሳም ምንድን ነው በቃ ለመጨረሻ ጊዜ ይቅርታ አድርግልኝ አልኳ፣ እንዴ ምን ልትሰሪ ነበር እሱ ጋር ሄደሽ ስታናደኝ? እሱን እንደማትወደው ስለማ ከእሱ ጋር አስቀና ነው። ከልክ ያለፈ ቅናት ጥላቻ እንደሚያመጣ አጣቂ። እሺ ለመጨረሻ ጊዜ ይቅርታ አልኳ፣ እንዴ ለምንድን ነው የማትረዳኝ? ለመጨረሻ ጊዜ እያልሽ ልቤን አደከምሽ። በቃ ስናደድ ማድረገውን ነገር አላውቅም። ይሄን ደግሞ ታውቃለህ። ዛሬ በፍቅራችን ጊዜ ተናደድኩ ብለሽ ወደ ሌላ ከሩትሽ ነገ ትዳር መስረተን ተናደድኩ ብለሽ የሌላ ሰው ልጅ እንደማታሳቅፊኝ በምን አውቃለሁ? አው ኢኮ ነኝ እንዴት ታስበኛለ ለኔ ግን ዳይሰጥሽ በጣም ጎተሽኛ አንተ ኢሳም እኔ ሶስና አይደለም ለሙቆ ለገም ተራራ አልደነግጥም። ከሄድኩ አልመለስም ስለዚህ በደም አስበሽ ብትወስኝ ይሻልሽ